ቡና ይጠጣል አይጠጣም? ቡና ይጠጣል አይጠጣል? በቃ ጥሩ እሺ። እኔም ቡና ይጠጣልም አይጠጣምምም አልል። መልሱ ሌላ ጊዜ ነግራቸዋለሁ፣ ርዕሰ ጉዳይ ስላልሆነ ማለት ግን በቡና መጨቃጨቅ እራሱ አጥያት አይደል? ንገራችሁ ቆዩ። እውነቴን እኮ ነው። ትንሹን መልቀ ማለት ምን አለው? ነፍስ መግደል አለ የለም አለ ጥንቆላ የለም መጠን ያጣ ግብረ ሰዶማዊነት የለም አለ ዘረኝነት የለም ክደት በዝቶ የኢትዮጵያ ምዕመናን በሙሉ ወደ ክደት እየተወሰዱ አይደለም። በየሜዳው ሄደው እዚያ የሚዘለው የሚጨፍረው እኮ ከኦርቶዶክስ ሲወጣ ነው አላያችሁት ያ እየተወሰደ እኛም ቡና ይጠጣል አይጠጣም ይጠጣል አይጠጣም ይኸውልህ ግመል ውጦ ምን መጥፋት ነው ይሄ መርፌ መጥፋት ማለት ይሄ በትልልቅ ርዕሰ ጉዳዮች ላይ መወያየት ሲገባል። በምስጢረ ስላሴ፣ በምስጢረ ስጋዌ ቤተክርስቲያን እንዴት እንጠብቅ፣ የወጡትን እንዴት እንመልሳቸው፣ ያሉትን እንዴት እንጠብቃቸው ማለት ሲገባል፣ ይጠጣል አይጠጣም የሊቅነት ሲጀመር ጉዳይ መሆኑ ራሱ እኮ የሚገርመኝ ነው። እየሰማችሁ ነው። አረ እንደው የማንለው ነገር የለም ብንዘረዝረው፣ ብዙ ምንለው ነገር አለ አሳ ይበላል አይበላም? በጾም አይበላም። መልሱ ይሄ አይበላም አይበላም። ቅዱስ ጳውሎስ ምንድን ነው ያሳ ስጋ ምንድን ነው ያለ፣ ሌላ ነው አይደል? ያሳ ጎመን አላለም። ያሳ ምንድን ነው ያለ? ስጋ ነው ስጋ ነው፣ አይበላም። ግን ይበላል አይበላም ጉዳይ ራሱ ማምጣት ይሄ ወደ ቤተ ክርስቲያን የቤት ስራ ማምጣት በራሱ ስንት ጉዳይ ያላትን ቤተ ክርስቲያን ስንት መከራ ውስጥ ያለችውን ቤተ ክርስቲያን ትንንሽ ጉዳዮችን ይዞ መጥቷል። መምጣት ጾሙ በ14 ነው የሚገባ በ15 በቃ ከጾም ከ14 ከ12 ጀምረ ጾም ምንድነው በ15 በ14 እያሉ መጨቃጨቅ እራሱ ቅዱስ ሲኖዶስ የወሰነው ውሳኔ አክብሮ መቀበል። አንድ አረ ጾም አንሶኝ ያልካል አንድ ህዳር አንድ ጀምረ ጾም በዚህ ነው የሚገባ ይሄ በራሱ ግመልን መዋጥ ነው። ይሄ ቤተ ክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተ ክርስቲያን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት ነው። በዚች ቤተ ክርስቲያን ላይ መከራ እንሷት ነው ወይ ሀሳብ እያመጣን መከመር፣ ሀሳብ እያመጣን መከመር ሌላም ሌላም ሌላም በጣም ብዙ ነገር ነው። በቃ እንደው ዝም ብሎ እንትን የማይባል ነገር የለም። ለመክሰስ ስባት ይባላል ብሎ ሊጠይቅ ይችላሉ ሰው ነው። ለምሳ ብቻ ነው ይል ሰው ቁም ነው። እንደው ሰው ያልገባው መከራ የለም። አሁን ይሄ ሁሉም ምላችሁ ለምንድን ነው? እንደው እንደው ችግር አላጣንም እባካችሁ ችግር አላጣንም። በትንሽ ነገር መጨቃጨቅ ትልቅ ነገር እያለን። ትልልቅ ጉዳይ እያለብን ትልቅ ዓላማ እያለን ትልቅ ጉዞ እያለን ፊታችን ላይ ዘንዱ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባላን ቤቱን ማቁሰል ቤቱን መፍታት ጉዳይ አጣን። እኛ እኮ መከራ ያጣን ሰዎች ነን። እኔ ማጋውን ሳይው ምን ማለት እንደሆነ ገብቷቸዋል። መከራ ቸገረኝ እኮ ነው ይሄ ማለት ወይ ጉድ። ሰይፍ እያለቁ ወንድሞቻችን እህቶቻችን እየታረዱ እየሞቱ ዛሬ ያየነውን ነገ እያጣ ነው። በድንሽ ድግዱ መጨቃጨቅ እና ይሄ ነው ከቃሉ ጋር ናችሁ እንዴው ለለ ንገራችሁ ካው ቤተ ክርስቲያን ውስጥ ገብታችሁ ቤተ ክርስቲያን ውስጥ ገብታችሁ ራሱ እንደዚህ ለምን እንዴ እንዴ፣ አንድ ቅዱስ ጻድቅ ነው ከበረ አባቶች አንዱ ነው እና ምንድነው የሚለው ወንድምህ ቤተ ክርስቲያን ውስጥ ንባብ እያነበበ ንባብ ሲያበላሽ ስትመልሰው የሚቆጣ ከሆነ ቶው ንባቡን አንተ ዝም ብለህ በልብ እየመለስክ ስማይል ንባቡን እንዳይነጥብ አንተ በምን መልሰው ነው። በልብ እየመለስክ ቶ ዝም ብሎ እንደፈረስ ይጋልብበት። ያያችሁ? ለፍቅር የሚከፈል ነው አገኘለው ቃል እግዚአብሔር። እንኳን እያበላሸ ቢሆን የሚቆጣ አይነት ሰውዬ ከሆነ ምን በለው ነው ቶው። አንተ ግን ቀለሙን በልብ መልሰው ነው። እስከዚህ ድረስ ነው ለሰው የምንጠነቀቀውና፣ ጉዳይ አደርገን መጨቃጨቅ እንት ይባል እንት ይሄን እንበለው። ይሄን እግዚአብሔር እንግዲህ ለትልቅ ነገር እንድናስብ ይርዳል። ትልቅ ነገር ነው ማለት ሀባ አሎ ገደላ እኛ የኛ ንስርነታችን አሞራነታችን አንድ የሚሰበስበን ቅዱስ ስጋ ያማን ነው ክርስቶስ ነው። እኛ የምንሰበሰበው ስብሰባ የምንሰበሰበው ውሳኔ የምንወስነው ትልቅ ነገራችን ክርስቶስ ዙሪያ ላይ መክበብ ነው። ጥቃቅን ነገሮች ላይ አይደለም። እኛ የምንከበው እኛ የምንከበው በክርስቶስ ዙሪያ ነው። ይሄንን ያደረግን እንደሆነ ከግብዝነት እንወጣለን። ግብዝነት በጣም ብዙ ነው። ይብቃል። ከዚህ ከዚህ